አሁን እንደ ኮርሎስ ኦስማን ኮሎስ ኦርሃን ደስ የሚል አይሆንም ስትሉ ለነበራችሁ በጣም የሚገርም ነገር ልንገራችሁ። በመጀመሪያ ደረጃ ትዝ የሚላችሁ ከሆነ ኤርጦግሩልን ያን እንደ ኩርሎስ ኦስማን ደስ የሚል አይሆንም ብለን አስበን ነበር። ነገር ግን ገና የመጀመሪያውን ማስታወቂያ ካያችሁት በመጀመሪያ ደረጃ ከለሪንጉን ብታዩት በጣም የሚገርም ነው። እንዳጠው ሁላችንም በጉጉት እየጠበቅነው ነበር። እንግዲህ አሁን ጀምሯል። ማስታወቂያን ያላያችሁ አሁን እንጋብዛቸዋለን። እንግዲህ አሁን በቀጥታ ወደ ማስታወቂያው ልጅ ኦርሃን፣ ሁሉም ይወቁ እንግዲህ ደርሰናል።